በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ ሰባት ቃሉን ሁሉ በህዝብ ጆሮ በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ የሚወደውን ባሪያው ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱ ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ህዝባችን ይወዳልና፣ ምኩራብም ራሱ ሰርቷልና ብለው አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። ከአለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝም እና አትድከም። ስለዚህም ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩትም ትም ነገር ግን ቃል ተናገር፣ ብላቴና ይፈወሳል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ ከእኔም በታች ወታደሮች አሉኝ፣ አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእነርሱ ተደነቅ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ህዝብ፣ እላችኋለሁ፣ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤት ተመልሰው ባሪያውን ባለ ጤና ሆኖ አገኙት። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ህዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ህዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትን ቆሙ አለው። አንተ ጎበዝ እልሃለሁ ተነሳ። የሞተው ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉን ፍርሃት ያዛቸውና፣ ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለች ሀገር ወጣ። ደቀ መዛሙርቱም ለዮሐንስ እነዚህን ሁሉ አወሩ። ዮሐንስም ከደቀ መዛሙርቱ ሁለት ወደ እርሱ ጠርቶ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ ብለው ወደ ኢየሱስ ላከም ሰዎችም ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ? ብሎ ወደ አንተ ላከን አሉት። በዚያችም ሰዓት ከደዌና ከስቃይ ከክፉዎች መናፍስትም ብዙዎችንም ፈወሰ፣ ለብዙ እውሮች ማየትን ሰጠ። ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አወሩለት፣ እውሮች ያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው አላቸው። የዮሐንስ መልእክተኞችም ከሄዱ በኋላ ለሕዝቡ ስለ ዮሐንስ ሲናገር ጀመረ፣ እንዲህም አለ፦ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸንበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስን የሚለብሱና በቅምጥልነት የሚኖሩ በነገስታት ቤት አሉ ወይስ ምን ልታዩ ወጣችሁ ነብይን አው እላችኋለሁ ከነብይም የሚበልጠውን እነሆ መንገድን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነው እላችኋለሁ አለው ከሴቶቹ ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም በእግዚአብሔር መንግስት ግን ከሁሉ የሚያን ሰው ይበልጠዋል የሰሙትም ህዝብ ሁሉ የቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አደን አደነቁ። ፈሪሳውያን ህግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔርን ምክር ከራሳቸው ጣሉ። እንግዲህ የዚችን ትውልድ ሰዎች በምን እመስላችኋለሁ? ማንንስ ይመስላሉ? በገበያ የሚቀመጡትን ልጆች ይመስላሉ። እርስ በእርሳቸውም እየተጠራሩ እንቢልታ ነፉላችሁ ነፋንላችሁ አልዘፈናችሁም፣ ሙሾ አወጣንላችሁ አላለቀሳችሁም፣ ይላሉ። መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበርና ጋኔን አለበት አላችሁት። የሰው ልጅ እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጭ፣ የቀራጮችን የኃጢአተኞችን ወዳጅ አላችሁት። ጥበብ ስለ ልጆቿ ሁሉ ጸደቀች። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ የለመነው በፈሪሳዊ ቤት ገብቶም በማዕድ ተቀመጠ። እነሆም በዛች ከተማ ኃጢአተኛ የነበረች አንድ ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች፤ በራስ ፀጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነብይ ቢሆን ይህ የምትዳስሰው ሴት ማን እንደሆነች እንዴትስ እንደ ነበረች ባወቀ ነበር ኃጢአተኛ ናትና ብሎ በልቡ አሰበ ኢየሱስ መልሶ ስምዖን ሆይ የምነግርህን ነገር አለኝ አለው እርሱም መምህር ሆይ ተናገር አለ ከአንድ አበዳሪ ሁለት ተበዳሪዎች ነበሩት በአንዱ አምስት መቶ ዲናር ነበረበት በሁለተኛው አምሳ የሚከፍሉትን ቢያጡ ለሁለቱ ተወላቸው እንግዲህ ከእነርሱ አብልጦ የሚወደው ማንኛው ነው ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድክ አለው። ወደ ሴቲቱ ዞር ብሎ እንዲህ አለው። ይህች ሴት ታያለህን? እኔ ወደ ቤት ገባው ውሃ እንኳን ለእግሬ አላቀረብክልኝም። እርሷ ግን በእንባ እግሬን አራሰች፣ በፀጉሬም አበሰች። አንተ አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለው፣ እጅግ ወዳለች እና ብዙ ያለው ኃጢአቷ ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማል ተቀምጠው የነበሩት በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱም እምነትሽ አድኖሻል እና በሰላም ሂጂ አላት። ምዕራፍ ስምንት። ከዚህም በኋላ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በየከተማይቱ በየመንደሩ ያልፍ ነበር። አስራ ሁለቱም ከእርሱ ጋር ነበሩ። ከክፎች መናፍስትና ከደዌ ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም ሰባት አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐና፣ ምሶስና ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ብዙ ሕዝብ በተሰበሰበበት ጊዜ፣ ከከተማዎችም ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎች በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ በበቀለም ጊዜ መቶ እጥፍ አፈራ። ይህም በተናገረ ጊዜ የሚሰማ ጆሮ ያለው የስማ ብሎ ጮኸ። ደቀ መዛሙርቱም ይህን ምሳሌ ምንድን ነው ብለው ጠየቁት። እርሱም እንዲህ አለ፣ ለእናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷችኋል፣ ለሌሎች ግን እያዩ እንዳያዩ እየሰሙም እንዳያስተውሉ በምሳሌ ነው። ምሳሌውም ይህ ነው። ዘሩ የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህ በኋላም ዲያብሎስ ይመጣል አምነውም እንዳይድኑ ቃሉን ከልባቸው ይወስዳል። በዓለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በሾህ መካከልም የወደቀ እነዚህ የሚሰሙት ናቸው። መንገዳቸውንም ሄደው በሕይወት ዘመን በአሳብና በባለ ጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይም የወደቀ እነርሱ በመልካም እና በበጎ ልብ የቃሉን ሰምቶ የሚጠብቁት በመጽናናትም ፍሬ የሚያፈሩ ናቸው። መብራትንም አብርቶ በእቃ የሚከድን ወይም በአልጋ ከአልጋ በታች የሚያኖረው የለም። የሚገቡት ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የማይገለጥ የተሰወረ የለምና የማይታወቅ ወደ ግልጥም የማይመጣ የተሸሸገ የለም። እንግዲህ እንዴት እንድትሰሙ ተጠበቁ። ላለው ሁሉ ይሰጠዋል፣ ከሌለውም ሁሉ ያለው የሚመስለው እንኳን ይወሰድበታል። እናቱም እናቱና ወንድሞቹ ወደ እርሱ መጡ፣ ከሕዝቦም ብዛት የተነሳ ሊያገኙት አልተቻላቸውም። እናትና ወንድሞች ያዩ ወደው በውጭ ቆመዋል ብለው ነገሩት። እርሱም መልሶ እናቴና ወንድሞቼ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አላቸው። ከእለታቱም ባንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነስተውም ሲሄዱ አንቀላፋ። አውሎ ነፋስን በዛ ባህር ላይ ወረደ። ውሃውም ታንኳይቱን ይሞላ ነበር፣ ይጨነቁ ነበር። ቀርበውም አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃውን ማዕበል ገሰጻቸው፣ ተዉም፣ ጸጥታም ሆነ። እርሱም እምነታችሁ የት ነው አላቸው። ፈርተውም ተደነቁ፣ እርስ በርሳቸው እንዲህ ነፋሳትና ውሃን እንኳን የሚያዝ ለእርሱ የሚታዘዙለት ይህ ማን ነው? አሉ። በገሊላ አንጻር ወዳለችው ወደ ጌርጌኖን አገር በታንኳ በደረሱ ጊዜ ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመጣብር እንጂ በቤት አይኖርም ነበር ኢየሱስንም ባየ ጊዜ ጮኸ፣ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምናሃለሁ አለ። እርኩሱን መንፈስ ከሰውዬው እንዲወጣ ያዘዘው፣ ያዘው ነበርና ብዙ ዘመንም ይዞት ነበርና ወደ በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስም ማን ነው? ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበር እና ሌጌዎን አለ። ወደ ጥልቁም ሊሄዱ እንዲያዛቸው ለመኑት። በዚያም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ ሊገቡ እንዲፈቅድላቸው ለመኑት። ፈቅደላቸው። ማጋነንትም ከሰውዬው ወጥተው ወደ እርያዎች ገቡ። መንጋውንም ከአፋፉ ወደ ባህር ተጣደፉና ሰጠሙ። እረኞችም የሆነውን ባዩ ጊዜ ሸሽተው በከተማው፣ በሀገሩ አወሩት። የሆነውን ነገር ሊያዩ መጥተው ወደ ኢየሱስ መጡ። የአጋንንትም የወጡለት ሰው ለብሶ ልቡም ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደ ዳነ አወሩላቸው። በዘ ዙሪያውም በጌርጌሴኖን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከነርሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንት የወጡለት ሰው ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገል ነገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማው ሁሉ እየሰበከ ሄደ። ኢየሱስም በተመለሰ ጊዜ ሁሉ ይጠብቁት ነበር እና ሕዝቡ ተቀበሉት። እነሆም ያኢሮስ የሚባል ሰው መጣ፣ እርሱም የምኩራብ አለቃ ነበር። በኢየሱስ እግር ላይ ወድቆ ወደ ቤቱ እንደገባ እንዲገባ ለመነው። አስራ ሁለት ዓመት የሆናት አንዲት ሴት ልጅ ነበረችው እና እርሷም ለሞት ቀርባ ነበረች። ሲሄድም ሕዝቡ ያጨናንቁት ነበር። ከአስራ ሁለት ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ትዳሯም ሁሉ ለባለ መድኃኒቶች ከስራ ከስራ ማንም ሊፈውሳት አልተቻለም። በኋላም ቀርባ የልብሱን ጫፍ ዳሰሰች፣ የደሟም ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው? አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ፣ ሕዝቡ ይጫነቁሃል፣ ይጋፉሃል የዳሰሰኝ ማን ነው ትላለህን? አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይሌ ከእኔ እንደወጣ እኔ አውቃለሁና አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። በምን ምክንያትም እንደዳሰሰችው ፈጥና እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል እና በሰላም ሂጂ አላት። እርሱም ገና ሲናገር አንድ ሰው ከምኩራብ አለቃ ቤት መጥቶ ልጅ ሞታለች፣ እንግዲህ መምህሩ መምህሩን አታድክም፣ አለ። ኢየሱስ ግን ሰምቶ አትፍራ እመን ብቻ ትድንማለች ብሎ መለሰለት። ወደ ቤትም ሲገባ ከጴጥሮስና ከያዕቆብ ከዮሐንስ፣ ከብላቴናይቱ አባትና እናት በቀር ማንም ከእርሱ ጋር ይገባ ዘንድ አልፈቀደም። ሁለቱም እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ ተኝታለች እንጂ አልሞተችም አለ። እንደሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውን እንዲሰጧት አዘዘ። ወላጆቿም ተገረሙ። እርሱ ግን የሆነውን ለማንም እንዳይናገሩ አዘዛቸው። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ